ፍርድ ቤተሰቦች የነጽ ፍቅረኛ እንግዲህ እያለቃቀሰ መጣ ወድሻለሁ ብለሽኝ እያላት ማለት ነው። ነጽ ስታሳዝኝ ማለት ነው። እዚህ ጋር አብርሽን ቪዲዮ የዓመተ ምረት የቆየ ቪዲዮ አውጥተሽ የአብርሽና የሩትን ስም ለማጥፋት ውሸትሽን እያወራሽ ማለት ነው። የአንቺ ጉድ ማይወጣ መስሎች ነው። እንደ እና አብርሽን ጥለሹ ስትሄጂ ትምህርትሽን መርጠሽ እና ለዚህ ፍቅረኛች ነበር እኮ አብርሽን ጥለሹ ይሽ አይደል? ነው አይደል? ወጥተሽ ተናገሪ፣ መልስ ስጭበት ማለት ነው። መልስ እስካልሰጠሽበት ድረስ እኛ መቼም አንለቅሸው ማለት ነው። ከአብርሽና ከሩታ ቀልድ የለም ማለት ነው። በተለይም ደግሞ አብርሽን ዛሬ ያስረገጽሽው ይበቃሻል ማለት ነው። አብርሽና ሩታ እየተዘቀዘቁ በዚህን ያክል ማለት ነው እና እነዛ ደግሞ አልጫ የመሰሉ ወንዶች ከአንቺ ጋር ያሉ ወንዶች ማለት ነው የሚጠቅሙሽ መስሎሻል? እየጠቀሙሽ አይደለም እየጎዱሽ ነው ያሉት ማለት ነው። ወደ ራስሽ ተመለሽ፣ ወተሽ አብርሽን ይቅርታ ጠይቂ፣ ሩታን ይቅርታ ጠይቂ፣ ተስተካከይ። ከዛም በኋላ ደግሞ እናበረታታሻለን ማለት ነው። አለበለዚያ ያው የሚጠብቅሽ እንጠብቅሻለን ማለት ነው። ውድ ቤተሰቦች፣ ተጠንቀቂ በሏት ለዘች ማለት ነው። እውነት ነው ሙላቸው ከብርሽና ከሩታ ህይወት ውልቅ ብላት ውጣ ማለት ነው። የሰውን ትዳር አትበጥብጥ ማለት ነው። እና የቡታጀራ ልጆችን ደግሞ አታሰድቢ፣ ሴቶችን አትሰድቢ፣ ስነስርዓት ያዢ ማለት ነው። አሰላሙ አሊኩም ወራመቱላ በረከት። ውድ ቤተሰቦች የሰላም ሰላም ብያለው። በያላችሁ በሰላማችሁ ብዝብ ተረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራብ እያደረጋችሁ ቤተሰቡ ነው እንግዲህ የነጽ ፍቅረኛ ፋፈንተሽ ብሎ መተዋል እያለቃቀሰልኝ ማለት ነው። በነገራችን ላይ ማለት ነው፣ እውነቴን ነው የምላችሁ፣ አብረሽን አይታችሁ ታልዛሪ በቪዲዮ ላይ ጎንበስ ብለዋ አበባ ሲሰጣት ለአንገቷ በድረስ ያስርላት ማለት ነው። እና አብርሽ ፍቅር ሲሰጣቸው ማለት ነው መቀበል ማትችሉ ሴት ማለት ነው፣ ዶማ ሁላ ማለት ነው። እምቢ ብለሽ ረቅጠሹ ረቅጠሹ ሂደሽ ዛሬ ሰው ሲሆን ሲያልፍለት አእምሮበት ስታዩት ማለት ነው። ቆላችሁ እኮ እንደ ፋንዲሻ ፈነዳችሁ ማለት ነው። ፈነዳችሁ እንደ ፋንዲሻ ሲፈነዳ ቤተሰብ አይታችሁታል ማለት ነው። ጣጣ ጣጣ እንዴት እንደሚል እንዳገኙ እየመጡ ማለት ነው። በቃ ፈረደባት እቺ ካሜራ ትደቀናለች። በቃ አብርሽ እንደዚህ ያደረገች ሩታ እንደዚህ ሆነ፣ ያን ሆነ፣ አብርሽ ዋሸኝ፣ አብርሽ ከዳኝ እና ጥላሹ ስትሄጂ የት ነበርሽ? እኔ የገረመኝ ነገር የት ከርመሽ ነው? አሁን አስር የቆየ ሁለት ዓመት፣ የሶስት ዓመት፣ የሰባት ዓመት ቪዲዮ አምጥተሽ ምትለጥፊልን ማለት ነው። ለጥፊ፣ ብትለጣጥፊም እኛ አይደንቀን አይሞቀን ማለት ነው። እኛ ሚደምቀን ሚሞቀን ማለት እስከዛሬም እየተረገጥን እያለ ከብርሽና ከበሩታ ጎን መሆን ያለብን፣ አሁንም ደግሞ እንደዛ ነው ማለት ነው። ሰምተሻል ማለት ነው። አትከኪ ማለት ነው። እውነቴ ነው። ሙላቸው በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እና የቆየ ቪዲዮ በማውጣት የተለያየ ቪዲዮ አሳልፎ ለጓደኛ መስጠት በእሱ አብርሽን ምትጎጂ ወይም ደግሞ አብርሽ ፈርቶች ወደ አንቺ ጋር ሊመጣ ወይም ቦታ ያንን አስበሽ ከሆነ ያንን መክረውሽ ከሆነ ተጎትተሻል ማለት እና ከዚህ ፍቅረኛሽ ጋር ማለት ነው። ከአሁን ወዲህ አርቪ ቪዲዮ ይዘሽ ነይ ማለት ነው። አብርሽና ሩታ ለቀቅ አርገሽ ልቅቅ አርገሻቸው ማለት ነው። ስማቸውን ሳታነሺ ስማቸውን ሳታጠፊ ከዚህ ጋር ከወደሹ ጓደኛሽ ጋር ትምህርትና ይሄንን ፍቅረኛ ብለሽ በሽበት መንገድ በሽመት መንገድ ስነስርት ይዘሽ የራስሽን አይዲ ይዘሽ መተሽ ፈምሺ እደጊ፣ እናበረታታሻለን። ሰምታችኋል። ሌላም ልጆች ራሱ እንደ የኛ አበሻው ማለት ነው ሳታገኙት ነገር ግልብጥ የምትኖር ነገር ደግሞ ትገርሙኛላችሁ። ዛሬ ደግሞ የሆነ ፍድ ልጅ አንድ ቪዲዮ ቦስት አርጎ ነበር። የሆነ ነጠላ ለብሳ ምናምን ነገር ማለት ነው። እሷን ፕሮፋይል እየቀየራችሁ ነጽዬ፣ ነጽዬ፣ ወይዬ፣ ነጽዬ፣ ነጽዬ አንሶላ ፈልጋችሁ ለምን አታዝሏትም ታዲያ? እና ተከብረ ቁጭ አትልም እንዴ? አትከበርም እንዴ? እሷ እኮ ስትከበር እኛም እናከብራታለን። ሩታም ደግሞ መከበር አለባት። ሩታም ማንም መንካት የለባትም፣ አብርሽም መንካት የለባትም። በቃ ያለፈ ሕይወት አልፏል ማለት ነው። ባለፈ ነገር ምንም ነገር የሚፈጠር ነገር የለም። እስከዛሬ አብርሽ ከሩታ ጋር ከሆነ በኋላ ምንም አይነት ነገር አላየነበትም። አሁንም ቢሆን ሩታና አብርሽ ማንም አይለያያቸውም ማለት ነው፣ የፈለገ ነገር ቢመጣ ማለት ነው። ሲቀጥል የባለፈው ሕይወት የቆየ ሕይወቱ በሩታ እራሱ ትላንት ነው ብለዋለች ቪዲዮ ላይ፣ እኔ በቆየ በተለያዩ ባለፉ ሴቶች ምንም ያገባኝ ነገር የለም ብላለች ማለት ነው። ስለዚህ ሩታን ሰብራለሁ ስትይ ማለት ነው አንቺ እንዳትሰበሪ ማለት ነው። ደግሞ ሌባ ሁላ ማለት ነው፣ የራስሽን አይዲያ የሌለሽ ሁላ ማለት ነው። አብርሽ ያው ሰውን እንደሚያፈምስ ታውቃላችሁ፣ የዋህ ስለሆነ ሰውን እንዳይጎዳ ያወቃችሁ፣ ሩታንም እንደዛ ማለት ነው። ቅንቅናሞች ሁላ ማለት ነው። በሩታ ስም ስንታችሁ አደጋችሁ፣ ስንታችሁ ተለወጣችሁ፣ ስንታችሁ ልብሳችሁን መታጥባጥባችሁ ለብሳችሁ ይገባችኋል፣ ማለት ነው። እያንዳንዳችሁ እንዳንነግራችሁ እዚህ ጋር እየወጣል ማለት ነው። ሰምታችኋል። የአብርሽና የሩታ እያድናቂው ማለት ነው። መቼም አንሸነፍም ማለት ነው። እኛ በመጡ በመልካም ነገር ከመጡ ሁሉንም እናበረታታለን። ግን የራስሽን ገመና ደብቀሽ የራስሽን ነገር ወደኋላ አድርገሽ እዚህ ጋብርሽና ሩታ ስማቸውን አጠፋለሁ ብቲ ማለት ነው። ዋ እንደው እንግሬዝ ፋሚሊ ገና ታግሶሻል፣ ሴት ስለሆንሽ በጣም ታግሰውሻል። እውነቴ ነው ምለሽ፣ ይህ ፈቶሽን መዘቅዘቅ መሳደብ ትንሽ ነገር ነው። ትምህርት እየሰጡች ነው። እና ስለዚህ ነጺ፣ በሴትነትሽን ተከበሪ የሴትነትሽን ክብርሽን ሳታወርጂ ለጥቀጥ ብለሽ ትክክለኛሽን ቪዲዮ ስሪ። ትክክለኛውን ቪዲዮ ስታመጪ ደግሞ እኛም እናሳድግሻለን ማለት ነው። እና ሰላም እደሩልኝ። ባይ ባይ። አብርሽና ሩታ ይጠብቁ።